ሰላም ሰላም ወዳጆቼ እንኳን ወደ ሳራ ላይፍ ስታይል ቻናል በሰላም መጣችሁ። አዳዲስ ሰዎች ካላችሁ ለመጀመሪያ ጊዜ የምታዩ ሳራ እባላለሁኝ። እንኳን ወደዚህ ቤት በሰላም መጣችሁ። እዚህ ቤት ውስጥ ስለ ፋሽን እናወራለን። ሌክዠሪ ባግ በጣም ወዳለሁ። ዲአይዋይ ማድረግ ወዳለሁኝ፣ ቤት ማሳመር። የሶስት ልጆች እናት ነኝ። አሜሪካ ውስጥ ነው የምኖረው። እንደዚህ አይነት ነገር ማየት የምትፈልጉ ሰዎች ካላችሁ ቤቱን ሰብስክራይብ እያደረጋችሁ ቤተሰቡን ኑ ላለሁኝ። እናንተ ደግሞ ከኔጋ አይዞሽ ሳራ በርቺ እያላችሁ የምታበረትኝ ውድ ቤተሰቦቼ እንኳን በሰላም መጣችሁ። ዛሬ እስኪ አንዳንድ ከማያቸው ነገር ስድስት ነገሮች ለሰዎች ባትነግሯቸው ማለት ነው የእናንተ የሆነው ነገር ባትነግሯቸው ብዬ የማስበውን ከእናንተ ጋር ሸር አድርጋለሁኝ። አንዳንዴ ያ በመልካምነት የምታረጉት ነገር ሁሉ እናንተ ነገ አታክ ያረጋችሁና ዲስፖይንት እንዳያደርጋችሁ በማሰብ ነው። እንግዲህ ስድስት ነገሮች ብዬ ያሰብኩትን ነግራችሁ ሁልጊዜ እንግዲህ እንደምናረገው ከዛ በፊት የቅን ቦርሳይን አሳያችኋለሁ። ሰሞኑን ሪላክስ የሚያደርግ እንዳያችሁ ሹራብ ምናምን ቱታ ነው የምለብሰው እና ከዛ ጋር የሚሄድ እንግዲህ ሰሞኑን የያዝኩት ቦርሳ ይህንን ነው። ማይክል ኮርስ ነው። ዊንተር ታይም ነበር የገዛሁት ከሁለት ዓመት በፊት። እንደዚህ ፈር ነገር የሆነ እንትን ነው። ማይክል ኮርስ በዚህ በፊት ለፊታቸው የምታረጉበት ቦርሳ ነው ማለት ነው። በጣም ብዙ ማውንት ይይዛል። እዚህ ጋር ዚፕ አለው በጣም ደስ ይላል ማለት ነው። እዚህ ጋር ኪስ አለው። በጣም ነው መወዳት ማለት ነው። እስፔሻሊ ለኮት ለምን ለዊንተር ታይም እንደዚህ አድርጋችሁ ትይዙታ አላችሁ ማለት ነው። እና በጣም ነው ደስ የሚለው ቶሎ እቃችሁን የሆነ ሮጥ ሮጥ የምትሉበት ቦታ እስፔሻሊ ካለ ማለት ልጆቻችሁን ይዛችሁ ትወጡ ከሆነ በጣም ነው የሚመቸው እንደዚህ አድርጎ መሄድ። ካርዶች ምናምን ሲቀስ በዛ ምክንያት እንግዲህ በጣም ነው መወዳት ማለት ነው። በቀላሉ አክሰስ ይኖራቸዋል ደግሞ በጣም ብዙ ነገር ነው የሚይዘው። እንዲህ ነበር እንግዲህ ሰሞኑን የያዝኩት ቦርሳ ማይክል ኮርስ። ያ እንደ ሉዊ ቪቶን ቦምቤ ባግ አይነት ነች እንደነገርኳችሁ ያ ደስታ የተሞላበት ህይወት ለመኖር እነዚህን ነገሮችን ለሰዎች ባትነግሩ ደስተኛ ሆናችሁ ለመኖር ያገዛችኋል፣ ብዬ ማስበውን ነው እንግዲህ ዛሬ የምላችሁ። አንደኛ ፕላናችሁን ምን ማድረግ እንደምትፈልጉ ምን መሆን እንደምትፈልጉ፣ ብዙ ጊዜ እስፔሻሊ እኔ ኢምፐርስናል በጣም ብዙ ጊዜ ፕላኔን ብዙ ነገሮችን ከሰዎች ጋር ኮሚኒኬት አደርጋለሁኝ ማለት ነው። አንዳንዴ በቃ አብረን መጓዝ ያለብን ሁሉ ይመስለኛል ማለት ነው። ግን አንዳንዴ የራሳችሁን የሆነ ነገር ስትነግሯቸው ሰዎች እንደናንተ ላይሆን ይችላል ፍሬ የሚያደርጉት ማለት ነው። በመጥፎነት ሳይሆን ማለት ነው። እና ሁልጊዜ ይህን አድርጋለሁ፣ ይህ መሆን እፈልጋለሁ፣ እንዳ ላድርግ፣ ፕሮግራሚ እንደዚህ ይሆናለ ብላችሁ በምታወሩበት ሰዓት እነዚህ ሰዎች ማለት ነው እናንተን አይነት አመለካከት ስለሌላቸው በጣም በጣም በቃ ፕላናችሁን ያዋድቃሉ ማድረግ የምት ብዙ ነገሩ ኔጌቲቭ የሆነ ነገር ያመጡባችሁ እና እናንተ ማለት በቃ ባሰባችሁት ልክ እንዳትሄዱ፣ እንዳትራመዱ ያደርጓችኋል ማለት ነው እና ለምትወዱትም ሰው ቢሆን ማለት ነው፣ ለማንኛውም ሰው በተቻለ መጠን እናንተ ማድረግ የምትፈልጉትን ነገር ተሰርቶ እስኪያልቅ ድረስ ፕላናችሁን ባትነግሩ እየተሻለ ነው ብዬ አስባለሁ ማለት ነው። አንደኛ እሱ ነው። ሁለተኛ ደግሞ ዌክሳይዳችሁ በቃ የሆነ የሰው ልጅ መቼ ሁሉም ሰው የተሟላ ሙሉ አይደለም እና የሆነ በቃ በጣም ትንሽ እንትን ነገሩ ይኖራል አይደለም። ያንን ባህሪያችሁ ለሰው ስትናገሩ በጣም መጥፎ ነገር ነው፣ እና ብዙ ነገሮችን ስትራግል እንድታደርጉ የሚያደርጋችሁ አለምን እያደረገ ያለው ማለት ነው፣ በእኛ ደረጃ ሳይሆን በትልልቅ ሰዎች ደረጃ ራሱ በጣም አስቸጋሪ የሆነ ሰዎች ያንዱን ሰው ዊክ ሳይድ ካወቁ በኋላ በዛ አታክ ስለሚያደርጉት ነው እና በተቻለ መጠን ደካማ ይህ ነገሬ ይሄ ነው ብላችሁ የምታስቡትን ነገር ሰዎችን ሸርባ አታረጉ። ብዙ ጊዜ ፍቅራችሁ ባለቀ በኋላ የጓደኝነት የምናምን ምናምን ካለቀ በኋላ ሰዎች በአብዛኛው አታክ የሚያደርጓችሁ በዛ ዊክ በሆነ ሳይዳችሁ ነው እና ያንን ያላችሁን ደካማ ጎን እንዳይጠቅለ ሰዎች ማሳወቅ የለባችሁም። ያንን ደግሞ ደካማ ጎናችሁ ካለ ሰዎች እንዳዩባችሁ መፍቀድ የለባችሁም ብዬ የማስበው ነገር እሱን ነው። አንደኛ ማለት ነው። እና ሶስተኛ እንግዲህ የሚቀጥለውን ማድረግ የምትፈልጉትን ነገር አሁን ፕላናችን አውርተናል አደለ? ግን ከዚህ ቀጥሎ ይሄንን አድርጋለሁ ብላችሁ በቃ መንገዱን ሁሉ ለሰዎች መናገር የምትወዱ ሰዎች አላችሁ። በመልካምነት ነው፣ ግን ያ መሆን የለበትም ብዬ አስባለሁ። ቢኮዝ አንዳንዴ አብሮ እንኳን መጓዝ የማይችል ሰው እናንተ የሆነ ነገር ጠልፎ እንዲጥላችሁ የሚፈልግ በጣም ብዙ ሰው አለ ማለት ነው። ሁሉም ሰው የእናንተን ማደግ ሁሉም ሰው የእናንተን መልካም ነገር የሆነ የእናንተን በቃ ሰክሰስ ማየት አይፈልግም ማለት ነው። እና መንገዳችሁን ሁልጊዜ ለሰዎች የምታሳውቁ ከሆነ ያኔ መንገዳችሁ ላይ ጠልፎ ይጥሏችኋል ማለት ነው። እና በተቻላችሁ መጠን ያንን አለማድረግ። ሶስተኛ ነገር ደግሞ ስለ ፍቅር ህይወታችሁ ሲያስቡ በጣም እሱ በጣም ትልቁ ነገር ደግሞ እሱ ነው ማለት ነው። ከድክመታችሁ በታች እንግዲህ ትልቁ ነገር የፍቅር ግንኙነት ባል ሊሆን ይችላል ቦይፍሬንድ ሊሆን ይችላል። በምንም አይነት አጋጣሚ ስለ ፍቅር ግንኙነት ስላላችሁ ሰዎች ማውራት የለባችሁ። በጣም በጣም ብዙ ጊዜ እኔ የምቃወመው ማለት ነው ብዙ ሰው ስለ ባሉ መጥቶ የሚያወራ ሰው አለው ማለት ነው። እና አንዳንዴ መስማት የማትፈልጉትን መስማት የማይገባችሁን ነገር ስለሆነ መተው፣ የሚያወራችሁ ለእናንተ ለምትሰሙ ሰዎች ራሱ በጣም ደስ አይልም እውነት ለመናገር ማለት እና በተቻለ መጠን የፍቅር ሕይወታችሁን የትዳር ሕይወታችሁን ማለት ነው አላስፈላጊ የሆነው የእናንተን ሚስጥር የእናንተን ነገር ለሰዎች አምጥታችሁ የምታሰጡ ስፔሻሊ፣ ሴቶች ላይ በብዛት ይታያል ማለት ነው፣ በእኛ በሀበሻ ሴት ላይ ማለት ነው እና እባካችሁ እሱን ነገር በጣም ነው ዋ እና ስለ ፍቅር ህይወታችሁ በቃ መኝታ ቤት ስላለው ነገር ማንም ሰው ቤተሰብም ቢሆን ማወቅ የለበትም ማለት ነው። አያስፈልግም ማለት በዛ ሁኔታ ደግሞ ጠብም ካለ ማለት ተነጋግራችሁ የምትፈቱት ነገርም ካለ እራሳችሁ ብትፈቱ የተሻለ ነው እንጂ ላገኛችሁት ሰው ሁሉ ባሌ እንደዚህ አይነት ሰው ነው፣ ከሌ እንደዚህ አይነት ሰው ነው ብሎ መናገር ራስን ነው የሚጎዳው ማለት ነው። ከዛ ሰው በላይ እናንተ በቃ ልክ እንደ መጥፎ ጎናችሁ አታክ እንድትደረጉበት የሚያደርጋችሁ ነገር ስለሆነ በተቻላችሁ መጠን ማለት ነው እንግዲህ ስለ ፍቅር ህይወታችሁ ሰዎችን ሸር ማድረግ የለባችሁም። ቤተሰብ እህት ወንድም ቢሆን ማለት ነው አላስፈላጊ የሆነ ነገር እሱን እላለሁኝ። ሌላው ደግሞ ሚስጥራችሁን ሚስጥር ብላችሁ የምታስቡት ነገር ማለት ነው ሰዎች ማወቅ የለባቸውም ብላችሁ የምታስቡት ነገር ካለ ለጓደኛም ቢሆን ማለት ብዙ ጊዜ ለጓደኛዬ ነው በጣም ቤስት ፍሬንድ ናት ብላችሁ ለምታስቡት ሰው ታወራላችሁ። እና እቺ ቤስት ፍሬንዳችሁ ደግሞ ሌላ ቤስት ፍሬንድ አላት ማለት ነው። ሌላ ደግሞ ጓደኛዋ ደግሞ ሌላ በጣም የምትወደው ጓደኛ አላት እና ብዙ ጊዜ ከእናንተ እንዲሰማ ማትፈልጉት ነገር ከሆነ ማለት ነው ማንም ሰው ማወቅ ከሌለበት ያንን ሚስጥራችሁን ማካፈል የለባችሁ ማለት ነው። እና ምንድን ነው እናንተ ያልቻላችሁትን ነገር እንግዲህ ሌላ ጓደኛችሁ እንዲችል ብሎ ማሰብም እራሱ ትንሽ አስቸጋሪ ነው ብዬ አስባለሁ። እና እኔ ራሴ የምለው ሰዎች እንዲያውቁ ማትፈልጉትን ነገር እንድትነግሩኝ አልፈልግም፣ ቤስት ፍሬንድም ብሆን ማለት ነው እና እንደዛ ነው ማስበው ማለት ነው። የራሳችሁ የሆነ ሚስጥር ነው ብላችሁ የምታስቡት ነገር እናንተና እግዚአብሔር ብቻ ነው ማወቅ ያለበት ብዬ ነው ማስበው። አላስፈላጊ የሆነ ነገር ሰዎች መናገር የለባችሁም። እነዛ ሰዎች ደግሞ በጣም ልክ እንደናንተ የሚወዱት ሰው ስላላችሁ የሚወዱት ሰው ደግሞ ሌላ የሚወዱት ሰው ስላለ አይቀመጥም ማለት ነው። መስማን እንዲነገር የማትፈልጉት ነገር ከሆነ አንዴ ከእናንተ ከወጣ በኋላ መነገሩ አይቀርም ማለት ነው እና ያንን ነገር ባታረጉ ብዬ አስባለሁኝ ማለት ነው። ለምን ያንን ነገር እኔ አሁን የምናገረው እስካሁን ድረስ ደስተኛ ሆናችሁ ለመኖር ማለት ነው። ደስተኛ ሆናችሁ ሕይወታችሁን አጣጥማችሁ ለመኖር የምትፈልጉ ከሆነ እነዚህ አይነት ነገሮች ላይ መቆጠብ መቻል አለባችሁ። ለምን ብዙ ነገሮችን ስለሚያመጣባችሁ፣ የእናንተን ደስታውን ስለሚነጥቅባችሁ ማለት ነው። ከእነዚህ አይነት ነገሮች እንድትጠነቀቁ ነው አሁን እየነገርኳቸው ያለው ማለት ነው። ሌላው ደግሞ የመጨረሻ ብዬ የማስበው ኢንካማችሁን ወይም ደግሞ ገበያ ማለት ነው። ያላችሁም ነገር ሰው ሁሉ ማወቅ የለበትም ማለት ነው። ማወቅ ያለበት እንግዲህ የምታስቀምጡበት ባንክ እና እናንተ ናችሁ ብዬ አስባለሁ ማለት ነው። እናንተ አንቺ እና እንግዲህ የህይወት ፓርትነርሽ ማለት ነው ብዬ ነው ማስበው። እና ብዙ ጊዜ ሰዎች ለምን መሰላችሁ አንዳንድ ሰዎች ያላቸውን ፋይናንሻል ሁኔታ አናቅም ማለት እና ብዙ ጊዜ ሰዎች ስለ እናንተ ስላላችሁ ስለ ኢንካማችሁ ስለምታገኙት ነገር በሙሉ ስታወሩ ማለት ነው። ሰዎች እንደዛ አይነት ማለት አመለካከታቸው ሊቀየር ይችላል ማለት ነው እና ካላቸው ሲቹዌሽን ከነሱ ጋር ወይ እናንተ ብቻ የሚያዩበት መንገድ ይቀየራል እና ደግሞ ብዙ ጊዜ መጥፎ ነገርን ለማሰብ መጥፎ ነገርን ለማድረግ ገንዘብ በጣም ፓወር አለው። እና ብዙ ጊዜ በተቻለ መጠን ስላላችሁ የኢንካም ፋይናንሻል የሆነ ነገር ላይ አላስፈላጊ የሆነ ነገር ነው ብዬ አስባለሁ። እንግዲህ በጣም እኔ በጣም ብዙ ጊዜ ሰዎች ሲያወሩም ትሰማላችሁ ማለት ነው እና ሁልጊዜ የወደቃችሁበትን ነገር ብዙ ሰው የወደቀበትን ነገር ለትምህርት ነው ይዞ የሚመጣው ማለት ነው። እኔም እናገራለሁ ብዙ ጊዜ ማለት ግን፣ ሰዎች ሁልጊዜ ያለፈ የወደቃችሁበት ነገር ካለ በዛ ሁልጊዜ ሊነግሯችሁ ሊነኳችሁ ይሞክራሉ ማለትና በጣም ብዙ ጊዜ ሰዎች የወደቁበት የሆነ ሰዓት ላይ በቃ ነገራችሁ ሁሉ የተጣመመበት ጊዜ ለሰዎች ሲናገሩ ብዙ ጊዜ አይታችኋል። እንግዲህ ኢንተርቪው ላይ ምናምን እና እንዲነበርኩኝ የሚሉ ሰዎች ከዛ የተሻለ ሁኔታ ላይ ደርሰው ስናያቸው ብዙዎቻችን ከትናንት እኮ እንደዚህ ነበረ እንደዚህ አይነት ሰው እኮ ነው አሁን ምን ስለሆነች ነው ምናምን አይነት ነገር ይመጣል ማለት ነው። እና ሁልጊዜ ሰዎች በዛ መንገድ ሊያጣጥሏችሁ አሁን ያላችሁን ጥሩ ሰክሰስ በፊት በወደቃችሁት ነገር ሊያጣጥሏችሁ ይፈልጋሉ። እና ብዙ ጊዜ እሱን እንኳን እኔ ሸር ማድረግ መልካም ነው ብዬ አስባለሁ አንዳንድ ለሰው ልጅ መማሪያ ከሆነ ማለት ነው። ግን እናንተ ላይ ግን የሚመጣው ደግሞ ሳይድ ኤፌክቱ ምንድን ነው በትናንትና ማንነታችሁ ዛሬ ማለት ነው ያላችሁን ሰክሰስ በማለት በመቅናት ሊሆን ይችላል በተለያየ ነገር። ግን የትናንትና ማንነታችሁን ሳይቋርጡ የሚያስታውሷቸው ሰዎች አሉ ማለት ነው። ያ ባዘር የሚያደርጋችሁ ከሆነ ትናንትና የወደቃችሁበትን ነገር ለሰዎች ሸራ አታድርጉ ብዬ አስባለሁኝ። ወዶች አመሰግናለሁ፣ እስካሁን ድረስ ጊዜያችሁን ስለሰጣችሁኝ። ባለንም በሌለን ነገር ሁሉ እግዚአብሔርን አመስጋኝ